ሰላም ጤና ይስጥልን። ይህ ሪያሊቲ ሚዲያ ነው። ለዕለቱ የተዘጋጀው መረጃ ከዚህ ቀጥሎ እናቀርብላችኋለን። ኢትዮጵያ የባህር በር ማግኘቷ አይቀርም አሉ ጄኔራል አለምሸት ደግፌ። የባህር በር የማግኘት ጉዳይ ጥያቄው ቀርቧል ተነስተዋል፣ ብዙዎች ሀገሮችም አምነውበታል ብለዋል ጄኔራሉ። አፈጻጸሙ ላይ ችግር ሊኖረው ይችላል፣ ሊያንገታግተን ይችላል፣ ጊዜ ሊወስድ ይችላል። ግን ኢትዮጵያ የባህር በር የማግኘቷ ጉዳይ የግድ ነው ማግኘቷም አይቀርም ብለዋል። ይሄ ትልቅ ህዝብ ይሄ ትልቅ አገር በፍጹም ታፍኖ ሊኖር አይችልም። የባህር በር እናገኛለን። ይህን የምናገኝበትን መንገድ በዋናነት በሰላማዊ መንገድ ነው ብለን ነው የምናስበው። ይህ ከተረጋገጠ ደግሞ እኛ ባህር ኃይላችን እዛ ላይ አጠናክረን እንዘጋጃለን። ስለዚህ የባህር ኃይል መደራጀቱ የኢትዮጵያን ብሔራዊ ጥቅም ለማስከበር ነው። የባህር በር ካገኘም በኋላ ቀስ ብለን እንደርስበታለን የሚባል ጉዳይ አይደለም። እያዘጋጀን እንቆያለን፣ እናሰለጥናለን ትጥቆቻችንን እናዘጋጃለን፣ የባህር በሩ በተገኘ ሰዓት ኃይላችንን እናሰፍራለን፣ የራሳችንን ብሔራዊ ጥቅም እናስከብራለን ብለዋል። የኤርትራ መንግስት ማስታወቂያ ሚኒስትር የማነ ገብረመስቀል የብልጽግና ፓርቲ ተሳዳቢዎች ኤርትራን የሌሎች ሀገራት አጀንዳ አስፈጻሚ አድርገው ያቀርባሉ በማለት ከሰዋል። የማነ፣ ሰሞኑን ደግሞ የተሳዳቢዎች ትኩረት በኤርትራና ግብጽ ግንኙነት ላይ ሆነዋል በማለት ወቅሰዋል።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 መልእክትን አስተላልፈዋል። ለነገሩ የኤርትራው ፕሬዚዳንት ሮጠው ሁልጊዜም እየደጋገሙ እንደ ውሃ ቀጂ የሚመላለሱባት ሀገር ግብጽ ነች እንጂ ሌላ ሀገር አይደለችም። ስለዚህ ይህ ጉብኝታቸው ትኩረት ቢስብ የሚደንቅ አይደለም። ይህንን ጉብኝት ማድነቅም መተቸትም ወይም ገለልተኛ ሆኖ መዘገብ የብልጽግና ተወካይ ወይም ደግሞ በሌላ አማርኛ ተላላኪ መሆን ሳይሆን እውነታውን መዘገብ ነው። የኤርትራው ፕሬዚዳንት ሮጠው የሚሄዱት ግብጽ ነው። አሜሪካ አይደለም፣ ጀርመን አይደለም፣ ኬንያም አይደለም። የኢትዮጵያ ጠላትና ተቀናቃኝ ወደ ሆነችው አገር ወደ ግብጽ ነው። ወዴት ሀገር የሄዱ ነው የሚመስላቸው እኚህ ሚኒስትር? የኤርትራ ወዳጅ ግብጽ ነች። ሌላ ይሄ ነው የሚባል ወዳጅ የላትም። የኢትዮጵያ ዋነኛ ጠላት ደግሞ ግብጽ ነች። ለምን እንደሆነ ማንበብ የሚችሉ ከሆነ ያንብቡ። በአባይ ምክንያት ግብፅ የኢትዮጵያ ዋና ጠላት ሀገር ሆናለች። ብዙ ጊዜም ኢትዮጵያን አድምታለች፣ ወግታለች። ኢትዮጵያን ኋላ ቀር እንድትሆን የበኩሏን አስተዋጽኦ አበርክታለች። የኤርትራ ነጻነት የተሳካው በግብፅና በመሳሰሉት ሀገራት ድጋፍ መሆኑን ይህንን ሁሉም ኤርትራዊ ሁሉም ኢትዮጵያዊ አልፎም የዓለም ሕዝብ በሙሉ ያውቀዋል። ካላወቀውም ማወቅ አለበት። በኦሮሚያ ክልል ምስራቅ አርሲ ዞን መርቲ ወረዳ በኦርቶዶክስ ሃይማኖት ተከታይ ክርስቲያኖች ላይ ሰኞ ሌላ ጥቃት እንደተፈጸመ የማኅበረ ቅዱሳን ብሮድካስት አገልግሎት አስታውቋል። በዞኑ በመርቲ ወረዳ ጋዶ ቀበሌ በቤተ ክርስቲያኗ ተከታዮች ላይ በተፈጸመው ጥቃት አምስት ሰዎች እንደተገደሉና ሌሎች የሦስቱ ታፍነው እንደተወሰዱ ጣቢያው ዘግቧል። ጣቢያው ጥቃቱ ሃይማኖት ተኮር ጥቃት ነው ብሏል። ታጣቂዎች አፍነው የወሰዷቸው ሦስት ሰዎች እስከ ማክሰኞ ያሉበት ሁኔታ እንዳልታወቀ የዜና ምንጩ አመልክቷል ይህ ነገር ለምንድነው እርምጃ የማይወሰድበት መንግስት ይህንን አካባቢ መቆጣጠር ይችላል ወይስ አይችልም የሚል ጥያቄ ለመጠየቅ እንወዳለን የኢትዮጵያ የሃይማኖት ተቋማት ጉባኤ በኦሮሚያ ክልል አርሲ ዞን በጉና በመርቲ በሸርካ እና በሆሎንቆ ዋቢ ወረዳዎች በኢትዮጵያ ኦርቶዶክስ ቤተክርስቲያን እና ሌሎች የሃይማኖት ተቋማት አማኞች ላይ በቅርቡ የተፈጸሙ ጥቃቶችን የሚያጣራ ቡድን ወደ ስፍራው መላኩን አስታውቋል። ቡድኑ ይህንን የማጣራት ስራ አጠናቅቆ የመጨረሻ ሪፖርቱን ሲያቀርብ፣ መግለጫ ማብራሪያ እንደሚሰጥ ጉባኤው ገልጧል። ጉባኤው፣ አንዳንድ አካላት ከግምት እና ካልተሟላ መረጃ በመነሳት በማህበራዊ መገናኛ ዘዴዎች ላይ የሚያሰራጯቸው መረጃዎች የቡድኑን የማጣራት ሂደት ይጎዳሉ በማለት አስጠንቅቋል። ሆኖም በማህበራዊ መገናኛ ዘዴዎች የተሰራጨ የተባሉት መረጃዎች ምን እንደሆኑ የሃይማኖት ተቋማት ጉባኤው አልጠቀሰም። ወደ ሌላ ዜና ስናልፍ የፌዴራሉ ከፍተኛ ፍርድ ቤት የቀድሞውን የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ምትኩ ካሳን ባለቤታቸውና ልጃቸውን በከባድ የሙስና ወንጀል ጥፋተኛ ናቸው በማለት ወስኗል ፍርድ ቤቱ በምትኩ ላይ የጥፋተኝነት ውሳኔ ያሳለፈው የምግብ እርዳታ ላይ የምግብ እርዳታ ተጎጂዎችን ቁጥር በማጋነን እርዳታ ከመጋዘን በማስወጣትና መንግስታዊ ካልሆነው የኤልሻዳይ የተራድዖ ድርጅት ጋር በመመሳጠር እርዳታውን ለነጋዴዎች በመሸጥ ለግል ጥቅማቸው አውለዋል የሚል ነው እንግዲህ ከዳሃ ጉሮሮ ከተራበሰው ጉሮሮ ላይ በመንጠቅ የራሱን ሀብት ሲያጋብስ የነበረ ወደል ሌባ ነው ማለት ይቻላል። ወደ አንቱታችን እንመለሳለን፣ ይቅርታ እንተስላለን። በብድርና ድጋፍ ሽፋን በህገወጥ መንገድ ከኮሚሽኑ በአንድ መቶ ሚሊዮን ብር የሚገመት እርዳታ ለኤልሻዳይ ግብረሰናይ ድርጅት በገንዘብ መልክ እንደተሰጠም ፍርድ ቤቱ አረጋግጧል። እንግዲህ የሚያሳዝነው ደግሞ ይሄ ኤልሻዳይ የሚባለው ድርጅት የሃይማኖት ሁሉ ሽፋን የያዘ ነው፣ የሃይማኖት ካባን የደረበ ግብረሰናይ ድርጅት ነበረ። በጊዜው ጎዳና ተዳዳሪዎችን እየተቀበለ ወደ ማጎሪያ ካምፕ በመውሰድ ሲተባበር የነበረ ህገወጥ ማለት እንኳ ነው። ግን ቀን ደርሶ ቀን ጥሎታል። እና ሌሎችም ከዚህ ትምህርት መማር እንዳለባቸው ነው የምንገነዘበው። ወደ ቦይንግ ዜና ስናልፍ ቦይንግ ኩባንያ ኢትዮጵያ ውስጥ ከተከሰከሰው የቦይንግ ሰባት ሰላሳ ሰባት ማክስ ስምንት የመከስከስ አደጋ ጋር በተያያዘ የተጎጂ ቤተሰቦች የመሰረቱበት የመጀመሪያው የፍትሃ ብሔር ክስ መታየት ጀምሯል። ሁለቱን ክሶች የመሰረቱት የሁለት ኬንያውያን ባልና ሚስት ና የአንዲት ህንዳዊ ሟች ቤተሰቦች ናቸው። የቺካጎ ፌዴራል ፍርድ ቤት ክሶቹን የሚያየው የተጎጂ ቤተሰቦቹን የካሳ ጥያቄ በሽምግልና ሊፈታ ስላልቻለ ነው። አብዛኞቹ ተጎጂ ቤተሰቦች የካሳ ክሶች ቀደም ሲል ከፍርድ ቤት ውጪ በድርድር ተፈተዋል። የቻይና ፍርድ ቤት ሚያንማር ውስጥ የኦንላይን ማጭበርበር ተግባር ላይ ተሰማርተው በነበሩ አምስት የወንብድና ቡድን አባላት ላይ የሞት ፍርድ አስተላለፈ። ባይ የተባለው ቤተሰብ አባላት እና አጋሮቹ የሆኑ 21 ሰዎች በማጭበርበር በነፍስ ማጥፋት በሰዎች ላይ ጉዳት በማድረስ እና በሌሎች ወንጀሎች የጥፋተኝነት ውሳኔ ተላልፎባቸዋል ይህ ቤተሰብ እንደ ኤሮፓውያን አቆጣጠር በሁለት ሺዎቹ ላይ ኃይሉ እየጎለበተ የመጣ ነው በድህነትና ኋላ ቀርነት ትታወቅ የነበረችውን ሚያንማርን ላው ካኢንግ ዞንን ዋነኛ የቁማርና የወሲብ ንግድ መናኸሪያ አድርጓታል። ከቅርብ ዓመታት ወዲህ ደግሞ በሺዎች የሚቆጠሩ ሰዎች በሕገወጥ መንገድ ከተዘዋወሩ በኋላ በኦንላይን የማጭበርበር ተግባር ላይ እንዲሰማሩ ተገደዋል። ቤተሰቡ በዚህ ማጭበርበር ስራ በቢሊዮኖች የሚቆጠር ዶላር ያገኝ ነበር። የፍርድ ውሳኔ ከተላለፈባቸው አምስት ዋነኛ ሰዎች መካከል የወንብድና ቡድኑ አለቃ ባይ ሱቸንግና ልጁ ባይ ዩንግካንግ ይገኙበታል። ያንግ ሊቺያን ሁሲው ጃንግ እና ቼን ጓንዩ ቀሪዎቹ ፍርደኞች ናቸው። የባይ ቤተሰብ የራሱ ታጣቂ ሚሊሻ ያለው ለሳይበር ማጭበርበር ተግባር ተግባርና ለቁማር የሚውሉ አርባ አንድ ካምፖችን ያዘጋጀ ያለው ለሳይበር ማጭበርበር ተግባር ተግባርና ለቁማር የሚውሉ 41 ካምፖች ያለው የወንጀሉን እንቅስቃሴ 4.1 ቢሊዮን ዶላር የሚዘዋወርበት የወንጀሉ እንቅስቃሴ 4.1 ቢሊዮን ዶላር የሚዘዋወርበት እንደሆነም ተገልጿል። ባለፈው መስከረም ላይ በተመሳሳይ የቻይና ፍርድ ቤት ላውካኢንግ ዞን በዚሁ በተግባር ላይ በተሰማራ ሚንግ የተባለ ቤተሰብ አባላት ላይ የሞት ፍርድ አስተላልፏል ሲል ቢቢሲ ዘግቧል። እኛ ሰናይ ዘመን ትሬዲንግ የጉዞና የቪዛ አማካሪ ለዜጎች የካናዳ የስራ ቪዛ ተደራሽ ለማድረግ እሰራለሁ ለሚል አካል የሰጠነው እውቅናም ፈቃድም የለም ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር አሳወቀ። ይኸው አካል ለካናዳ ቪዛ ፕሮሰስ እንዲያደርግ ፈቃድ የተሰጠው በማስመሰል ሀሰተኛ መረጃ በማህበራዊ ሚዲያ እያሰራጨ ነው ብሏል። ሚኒስቴር መስሪያ ቤቱ የውጭ ሀገር የስራ ቪዛ አገልግሎትን በተመለከተ ለየትኛውም አካል ፈቃድ የመስጠት ኃላፊነት ሆነ ስልጣን የሌለው መሆኑን በጥብቅ አሳውቋል። የሚሰራጨው መረጃ ከእውነት የራቀ ሀሰተኛና ሕገወጥ ተግባር መሆኑን ለሕብረተሰቡ አሳውቆ ሕብረተሰቡ በወንጀለኞችና በአጭበርባሪዎች የተሳሳተ መረጃ እንዳይታለል ራሱን እንዲጠብቅና ምንም አይነት ምላሽ እንዳይሰጥ አሳስቧል። በሕገወጥ ድርጊቱ የተሳተፉትን አካላት ሕግ ፊት ለማቅረብ ከሌሎች ተቋማት ጋር እንደሚሰራ አሳውቋል። አለም ፋና የጉዞና የቪዛ ኃላፊነቱ የተወሰነ የግል ማህበር ነኝ የሚል የማይታወቅ ህገ ወጥ አካል ከሴቶችና ማህበራዊ ጉዳይ ሚኒስቴር ፈቃድ እንደተሰጠው በማስመሰል ሴቶችና ወጣቶችን በነጻ ወደ ውጭ ሀገር እየላከ እንደሚገኝ በመግለጽ ማንኛውም ስራ መስራት የሚፈልግ በተመቻቸው እድል እንዲጠቀም የሚገልጽ ደብዳቤ በማህበራዊ ሚዲያ እያሰራጨ ነው። ለውጭ ሀገር የቪዛ ፕሮሰስ ፍቃድ እንደማይሰጥ የገለጸው የሴቶች ማህበራዊ ጉዳይ ሚኒስቴር የተሰራጨ ያለው ሀሰተኛ መረጃ ነው፣ ድርጊቱም ህገወጥ ነው ብሏል። ህብረተሰቡ ጥንቃቄ እንዲያደርግ ራሱን ከወንጀለኞችና ከአጭበርባሪዎች እንዲጠብቅና ምንም አይነት ምላሽ እንዳይሰጥ አሳስቧል። በህገወጥ ድርጊቱ የተሰማሩ አካላትን ከሚመለከታቸው የፍትህ አካላት ጋር በመሆን እንደሚከታተልና ህጋዊ እርምጃ እንደሚወስድ ህጋዊ እርምጃ እንዲወሰድ እንደሚያደርግ ገልጿል። ውድ አድማጮቻችን ለእሳቱ ያዝናቸው ዜናዎች እነዚህን ይመስላሉ። አዳዲስ ዜናዎችና መረጃዎችን ለማግኘት የሪያሊቲ ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቸርቆዩ